አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቤተሰቦች ሰላም እንዴት ናችሁ? አላችሁን ል እኔ ሰላም ነኝ። እናንተም ሰላም ትሆኑ ዘንድ የዘወትር ምኞቴ ነው። ቤተሰብ እንግዲህ ሰሞኑን በዚህ ሳምንት እየጠፋሁ ማለት አሁን ሁለተኛ ሳምንት ምናምን እያስኩ መሰለኝ እየጠፋሁ ነው። ያለንበት ሁኔታም ስለምታውቁ ልጆቻችንም ያው ስለቀሩ ለዛ ለዛ ነውና ደህና ናቸው። ደህና ነንም አልሐምዱሊላህ ስለሁሉም ነገር ማለት ነው። ዛሬ ትናንትና ከትናንት ወዲያም አንድ የወንድ አራሶች ባይዘው የቡታ ጅራ ብዬ በአጠቃላይ ብዬ ባልልም አንዳንድ ጀማሪ ዩቱበሮች ማለት ነው። ስፔሻሊ እዚህ ሰፈር ላይ የምትመጡ የፍቅርን ስም ካላነሳችሁ ፍቅርን በመጥፎ ነገር ካልሰየማችሁ የማሰሩ ሰዎች አላችሁ። እኔ እውነት ለመናገር አንዳንድ የወንድ አራሶች ማለት ነው። ቆይ የሚያምረው የሚያምረው የእውነት የሚያምረው በሴት ነው አራስነት። የወንድ አራሶች ግን በጣም አፈላችሁ አፈላችሁ። የፍቅር ጓደኛ ደውለው ጉዳዋጣችሁ ግዛት ትሽ በስባሶች የትማታ ቃል አላቃችሁም፣ አናቃችሁም። እኛ የፍቅር ጓደኞች የፍቅር ጓደኞች ከካሜራ ጀርባ ያሉትን ባናክ ካሜራ ላይ የፍቅር ጓደኞች የምናቃቸውን እናቃችኋለን። ከኛ ከእህቶቿ የተደበቀ ጓደኛ ያላቸውም። ሲጀመር የት ታቃቸዋለ የት ታቃቸዋለሽ ና ነው ታቋት አላቸውን ሰ ስፔሻ ክያ የሚባል ሴታ ሴት ማለት ነው። ከዛ መጀመሪያ ወንድሁን ወንድሁን ማለት ነው። ባለጎች ብልግናቸው ጥግ የለውም። በቃ ለራሳችሁ ልጆች ለራሳችሁ ለዚች ለህፃ ልጅ የማትቆፍሩት ከትልቅ እስከትንሽ የማቆፍሩት ጉርጓድ የለም። መረራችሁ። እየመረራችሁ ትውጣ አላችሁ እንጂ ሲጀምር ከነሱ በታች ናችሁ እኮ። የበታችነት ስሜት በጣም ከባድ ነው። የእውነት ለመናገር የበታችነት ስሜት በጣም ከባድ ከባድ በሽታ ነው። በቃ በሽታ ነው የያዛችሁ። እናንተ የያዛችሁ በፍቅርና በራ የያዛችሁ በሽታ አይለቃችሁም። መቼ ነው የሚለቃችሁ? መቼ ነው የሚለቃችሁ? ግን እናንተ ማን ስለሆናችሁ ትናንት ከትናንት ወዲያ ወጥተው በ24 ሰዓት 24 ሰዓት 48 ሰዓት 80 ምናምን ሰዓት ሆኖ እኮ የት ናችሁ የደረሳችሁ? ነው በሆነው ባልሆነው የእሷን ነገር ካልሰየማችሁ ከትንሽ እስከ ትልቅ ከሴት እስከ ወንድ በፍቅራ ያልሄደ የለም። በቃ አፉን ያልከፈተ ያልተጸዳዳ የለም። ግን ያው ናችሁ፣ ያው ናችሁ፣ አትለወጡም። በነገራችሁ ላይ እሷ እንደናንተ እንደዚህ ጥንክር ብላ እንደዚህ አይነት ጥንክር ብላ ብትሰራ እስካሁን የለችም ነበረ በዛ ላይ ከዚህ በላይ ከፍታ ጨምራ ቢሆን ታንቃችሁ ትሞታላችሁ። አንዳንድ ወንድ አራሶች ዩቱብ ስትገቡ የራሳችሁን አይዲያ ክሪት አድርጋችሁ ነው እስፔሻሊ የእሷን ነክ አድርጋችሁ የምትሰሩት ነገር ስሩ። በመልካም ነገር ስሩ። በመልካም ነገር አንሱ ስሟን። በመልካም ነገር ስሩ። ስለ ሕፃንነቷ ታርኩላት። ያለ ስሟ ስም ልትሰጧት ትፈልጋላችሁ? ያለ ማንነቷ ማንን ልትሰጧት ትፈልጋላችሁ? ምንድን ነው አላማችሁ? ምንድን ነው እቅዳችሁ? ቆይ ወጣም ወረደም የበታችነት ስሜት ነው። የበታችነት ስሜት ደግሞ አይለቃችሁም። ራሳችሁን አሳምኑ፣ ራሳችሁን ለማሪያም ሞክሩ ማለት ነው። ማናት የፍቅር ጓደኛ ማናት? እሷ እኛ የማናውቃት የፍቅር ጓደኛ ማናት? እውነታችሁ ነው እሺ። ሄይ እንዲህ ከዛስ? ተዘጋባችሁ ስልካችሁ ተዘጋባችሁ አይደል? እኔ እኮ ግርም የሚለኝ ነገር ማለት ነው እድሜ እንኳን የእድሜ ባለጸጋዎች ልጇ የሚሆኑ የልጅ ልጃቸው የምትሆን እናት የሚሆኑ ሰዎች ስለ ሷ መጥተው ያወራሉ። አላችሁ አወራችሁ እስፔሻሊ አወራችሁ አወራችሁ አወራችሁ አወራችሁ፣ አልተሳካላችሁም፣ አልጣላችኋትም። ባይ ዘ ወይ ፈጣሪ ለክፉ ሰዎች ማነው በእያንዳንዳችሁ በራችሁ እያንኳኳ እንትናችሁ የእጃችሁን ይሰጣችኋለን። ፈጣሪ የተመሰገን ይሁን። የሰው ፍቅር አላት ሳምንቱ ሁለት ሳምንቱን በሙሉ ሰላሙን ያጣ ኦዲንስ አላት። በእሷ ስለሚጨነቁ ማነው በፍቅር የሚወዳት የሚያከብራት፣ የሚያደንቃት እህቶች፣ ወንድሞች፣ ጓደኞች አሏት። እናንተሳ የምመጡበት አኋል ስለሚያስጠላ ስለሚያስጠላ አላማችሁ፣ አመጣጣችሁ በስም ምን ስም ማጥፋት። በቃ ከዛ ያለፈ ነገር የላችሁም። የበታችነት ስሜት ዝቅት ጠርጎ ያዘቀጣችሁ እሺ ከዛስ ወደ ነገጣችሁ አይደል? ልባችሁ ተሰነጠቀ፣ ልባችሁ ተሰበረ። ከዛስ እንደናንተ ቢሆን እንደናንተ ቢሆን ማለት ነው እንደናንተ በራፍን መዝጋትም አቅጣጫዎችን መዝጋትም ነገሮችንም ማውሰብሰብ ስሞችንም እንደማውጣታችሁ ቢሆን እስካሁን አንድ እርምጃ እንኳ የለም ነበር፣ አይራመድም። ቶታል ልንገራችሁ፣ ከመቶ ሰማንያ ሺህ በላይ ተከታይ ኦልሞስት ወደ አንድ መቶ ዘጠና ሺህ በእናንተ ግፋት መገፋት በእናንተ ክፋት ፈጣሪ በአንድ በኩል በራስ ይዘጋባችሁ፣ በሌላ በኩል ይከፍትላችሁ። አልጋባችሁ እንደናንተ አንዳንድ ዩቱበሮች እንደናንተ ቢሆን እስከዛሬ ፍቅር ቤቷ ብሆኑ ተዘግቶ የለችም ነበር። ከሚዲያው ጠፍታ ነበረ አይደለም ከሚዲያው ማለት ነው አይደለም ከሚዲያው ከሌላ ነገር ማጥፋት ብችሉ ታጠፏት ነበረ። ግን አይችሉምም አይችሉምም። እስከዛሬም አልቻላችሁም። ወደፊትም አይችሉምም። ያልሰጣቸው ስም የለም ያልተባለ የለም ያልተወራ የለም። ግን ተግባር ዜሮ፣ ዜሮ እና ዜሮ ናችሁ። የወንድ አራሶች በጣም ብዙዎች ላይቻለሁ። የነዚህ ልጆች የነዚህ ቲሞች የወንድ አራሶች የተለየ ነው። በራሳቸው መልክ ራሱ የማይመጡ በቃ ስፔሻሊ፣ በፍቅርና በፉአድ የእነሱን እሺ፣ መጣንላችሁ ባለፈው አንድ ዚትት መጣንላችሁ ባለፈው ፎቶ ቀዴዳ ነበረ። የበታችነት ስሜታችሁ ፎቶ ቀዴዳም ነበረ። የዘፈር ልጅ ናችሁ፣ የአካባቢ ልጅ ናችሁ፣ የአንድ ክልል ልጅ ናችሁ። ይህንን ያክል ለሷ ምቀኝነት ለሷ ምቀኝነት ህዝድና ለምን አስፈለጋችሁ? እስቲ ወደ ራሳችሁ ተመለሱ። እስቲ በመልካም ነገር ስሩ፣ ሌላ ነገር ስሩ። ና ኑ ኑ፣ እናግዛችሁ፣ እናበረታታችሁ። አንድም ቀን ስለሰው ስም አንስታ አንስታ ሰርታ ማታቅም? እስከ ዛሬም ከዚህ በኋላ ትዝ አትሏትም፣ አይደለም። አሁን ያን ያክል ናዲያ በረዶ ሲወርድባት ትዝም ብላችሁ መልስ አልሰጠቻችሁም። በነገራችን ላይ ያን ያክል ካሜራ ሰበራስ እስከምትደርሱ ድረስ ቪዲዮ እንዳትቀርስ ስትከለክሏት እስከምትደርሱ ድረስ ቀጥም ብላ አላየቻችሁ፣ ቼክም አላርገቻችሁ። እናንተ ፑሽ አርጋችሁ ስትገፈትሯት እጁን ዘርግቶ መሬት ላይ እንዳትወርቅ የሚቀበል የሚያነጥፍ ኦዲን ሰጥቷታል። ፈጣሪ ፈጣሪ ሲወዳችሁ በሰው ፈጣሪ በተዘዋዋሪ መጥቶ እናንተን አይደለም በሰው ይክሳችኋል። ገባችሁ? እናንተ በዚህ ያክል ስትገፏት፣ በዚህ ያክል ስሟን ስታጠለሹ፣ በዚህ ያክል ያልሆነችውን ሆነች ብላችሁ ስትወርፏት፣ ስታስወርፏት ፈጣሪ ደግሞ ለሷ እጇን ዘርግቶ ፈጣሪ ስበቡን አድርጎ እህቶችና ወንድሞች ጓደኞች ሰጧት። አይገርማችሁም? ባለጎች በራሳችሁ ሙሉ ኑ ቶሎ በነገራችን ላይ እንኳን ፍቃድ ልታክሉ ቀርቶ እንኳን ፍቅር ልታክሉ ቀርቶ የእግራቸው እጣቤ የካልሳቸውን እጣቤ እንደማታክሉ ነው የምነግራችሁ። በዚህ ነገር አታልፉ። ይሄ ነው ይሄ ነው፣ ከዚህ ያለፈ ነገር የላችሁም። በጣም ባለጎች በራሳችሁ መንገድ